ውድ እህቶች የኮንትራት ቤት ያላችሁ እባካችሁ ይሄንን ስህተት ከመስራት ተቆጠቡ። እህታችን ላይ የደረሰው ነገር እናንተም ላይ እንዳይደርስ እንዳይደርስ ኋላ አንሰማንም ነበር እንዳትሉ፣ ሀቂቀተን ነው የምላችሁ አትቀልዱ በዚህ ጉዳይ ምክንያቱም እናንተ ከሀገራችሁ የወጣችሁት እንደዚህ ለማድረግ ሳይሆን ሰርታችሁ ለመለወጥ ስትወጡ ተበድራችሁት የወጣችሁትን ገንዘብ ለመክፈል ነው። ኦኬ፣ በዚህ ደረጃ አሁን ላይ እንደ ድሮ አይደሉም መዳሞች ማለት ነው። አንቺ የሆነ ስህተት ከሰራሽ ሁለተኛ እድል አይሰጡሽም። ሀቂቃ ነው ምላቸው። የድሮዎቹ እንኳን ተቆጥተውም ተሳድበውም ዝም ብለው ወዲ ወዳ ብለውም ይተውት ነበር። የአሁኖቹ ግን እጅግ በጣም ጥጋበኛ ሆነዋል። በስፔሻሊ ሳውዲ መምጣትም ቀላል ሆነዋል፣ መሳፈርም ቀላል ሆነዋል። ልጆች በአሁኑ ሰዓት አንድ ወር ሁለት ወር ሳይሞላቸው ነው ሰማንያ ሺ ብር ምናምን መቶ ሺ ብር ጨርሰው ወደዛ ሄደው በቅጽበት ማለት ነው በትንሽዬ ስህተት ወደ ኢትዮጵያ እየተመለሱ ነው ያሉት፣ ማለት ነው። ስለዚህ ጥንቃቄ ማድረግ አለባቸው። ኮንትራት ቤዳላቸው ውጭ ያሉት ምናምን ካላችን ውጭ ያሉት ማንም በግዳን ቁም ያሳፍራቸው ይል ካልተመቻቸው ስራውን ጥለው ወጥተው ሌላ ቤት የመስራት ቻንስ እናድላላቸው ማለት ነው። ይህን ቪዲዮ ለብዙ የማያውቁ እህቶች እንዲደርስ ላይክና ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እወዳቸዋለሁ። ጉዳዩ ስዘረዝርላችሁ ምንድን ነው የሆነው እቺ ልጅ ማታ ማታ አትተኛም። መዳምዮ ሁሌም ትነግራታለች፣ በተደጋጋሚ ነግራታለች ማለት ነው። ከዛ ሁሌም ትቀሰቅሳታለች፣ መጣ ሁሌም ትቀሰቅሳታለች፣ መጣ ሁሌም ትቀሳቀሳ በጊዜ ተኚ። ማታ ክላስ የምትገባው ዘጠኝ ሰዓት ነው። እሷ ግን ሌሊቱን አልተኛሁም ነው የምትለው ማለት ነው። ሌሊቱን መተኛት ያለ መተኛት የራሷ ጉዳይ ነው። መዳም አይመለከታትም መዳም የሚመለከታት በተገቢው ሰዓት ወደ ክላሷ እንድትሄድ ማድረግና በተገቢው ሰዓት ስራዋ እንድትጨርስላት፣ በተገቢው ሰዓት ጠዋት ላይ ቤቷ ተጸዶ ልጆቿን ትምህርት ቤት መሸኘት፣ ቤቷን አጫጭሳችሁ ቁርስ ሰርታችሁ እንድትጠብቋት ነው የምትፈልገው ማለት ነው መዳም። በዚህ ደረጃ እናንተን የመለምን ግዴታ የለባትም ማለት ነው። አንዳንድ አዲስ እህቶች ማለት ነው፣ ሀቂቃ በጣም የመዳም ቤት እንደናታችሁ ቤት ነው መሰለኝ የምታዩት ማለት ነው። እናንተ ምንድን ነው ማስከበር ያለባችሁ? አሁን እቺ ልጅ የሆነውን ነገር እነግራችኋለሁ። እቺ ልጅ ማታማት አተኛም፣ ጠዋት አትነሳም፣ ጠዋት አርፍዳ እዛው ዘጭ ብላ ነው የምተኛው ማለት ነው። በተደጋጋሚ መዳም ቀሰቀሰች አትቀሰቀች። መጨረሻ ግን ያረገቻትን እንግዲህ አይታችኋል እናንተ ቪዲዮ። ምንድን ነው ያረገቻት? ቀጥታ ፓስፖርቷና ትኬቷ አምጥታ እጇ ላይ ነው ያስቀመጠችላት በተኛችበት ማለት ነው። በባካውት በባዶ እግር ነው እንግዲህ ሂጂልኝ ውጪልኝ ከቤቴ ብላ ትኬትሽን ይዘች ትኬት ወዴት እንደሚወስድ ወደ ኢትዮጵያ ነው ግልጽ ነው ይሄ ነገር ማለት ነው እና ብላ አስወጣቻት ማለት ነው ስለዚህ ቶች የተጠንቀቁ ማለት ነው ሀቂቃ ከተቻላችሁ ቀን ቀን እርፍት ካላችሁ ማውራት ያለባችሁ አስፈላጊ አስፈላጊ ሰውን አውሩ ስራችሁ ነው የሚያዋጣችሁ ዛሬ ሀቢብቲ ገንዘብ ከሌለሽ ማለት ነው፣ ባናትሽ ትተካያለሽ። ማንም አይወዱሽም፣ ሀተ ቤተሰብሽ አይወዱሽም፣ ሀተ እህት ወንድሞችሽ አይወዱሽም ማለት ነው። ስራሽን በደንብ ማፍቀር፣ ስራሽን መውደስ፣ ስራሽን ማክበር አለብሽ ማለት ነው። አያችሁ፣ እኔ እኔ መዳም ላይም አልፈረድኩም። ባይዘዌ ለምን ማታ በጊዜ እስከለቀቀቻት ድረስ መተኛት የራሷ ፋንታ ነው። ተኛችም አልተኛችም ጠዋት በጊዜ ተነስታ ልጆቿን ትምህርት ቤት የመውሰድ የመላክ ምትሰራውን ልት ከለት የምትገብራቸው ነገሮች መተግበር ግዴታ አለባት አደል እንዴ? ስለዚህ ጠንካራ መሆን አለባችሁ ማለት ነው። ነገ ኢትዮጵያ አሁን ይህች በባዶ በፓካውት ነው የተሳፈረችው። አለ ምንድን ነው የምትባለው እኛ ሀገር ምን እንደሚባል ታውቃላችሁ? የሰውን ተው ለራሷ ሞራንስ የምር ልጅ እኔ የዘንድሮ ልጆች እራሱ በጣም ይገርሙኛል። ባይዘ ወይ ምንም አይመስላቸውም። እንደኛ አይደሉም። እኔ አሁን እንደዚህ በባዶ እንትኔ ተነሽ ተሳፈሪ ብትለኝ ስንትና ስንት እንባ እንደማነባ አገሬ ነው የምገባው። ኦፍኮርስ ግን በዚህ ደረጃ እሷ እንኳን ከመጣች ቅርብ ጊዜ ነው። አገር ቤት እራሱ ምንም የላትም። እና በጣም ነው የሚከብደው። እና ተጠንቀቁ፣ ወላይ ጥንቃቄ አድርጉ። ምክንያቱም አሁን ላይ ይመስለኛል እናንተ ለፍታችሁ ደክማችሁ አይደለም ገንዘቡን የምታገኙት፣ እህቶቻችሁ አረብ ሀገር ተቃጥለው ተሰቃይተው አረብ ሀገር ያመጧችኋል። እናንተ ግድ የላችሁም ለዛ ብር ማለት ነው። ግድ ሊኖራችሁ ይገባል። እህትሽ እኮ ተቀምጣ አይደለም፣ ያ ብር ያመጣቸው ተቀምጣ አይደለም፣ ተቃጥላ ለፍታ ደክማ ተገልምጣ ወገቧ እያመማት ኦኬ። እንደዛ ነው እና ሀቂቃ ሊገባችሁ ይገባል። ይሄ ነገር ትኩረት አድርጋችሁ እንትን ልትሉበት ይገባል። እኔ የመደም ጥፍ ጥፋት አልታየኝም ወላሂ አልታየኝም። ቤቱ እስከተመቻት ድረስ፣ እስከበላች እስከጠጣች ድረስ፣ በጊዜ ተለቃ ክላሶ እስከገባች ድረስ መተኛት ተኛችሁም አልተኛችሁም ተጀናጀናችሁም አልተጀናጀናችሁም በጠዋት መነሳት አለባችሁ። ወላይነት ነው። ጠዋት ተነስታችሁ ስራችሁን አክብራችሁ መስራት፣ ማረፍ ባረበች ይሄ ማታ አጉል ጅንጀና ጅንጀና ጅንጀና፣ ሀቢብዲ የአሁን ልጆች ደግሞ ሀቂቃ ማለት ሲጀነጀኑ የእውነት ነው የሚመስላቸው። እስቲ ትላ አሁን የሚጀነጅንሽ ሰውዬ ንገርኝ። ትላንትና ደህና ዋልሽ፣ እንዴት አደርሽ፣ እንዴት ዋልሽ ብሎ ሻቃል ሲንቅሽ ነበር ኢትዮጵያ ላይ። ምክንያቱም ገንዘብ አልነበረሽም፣ ስራ አልነበረሽም። ለእሱ ተራ ሰው ነበርሽ ማለት ነው። አሉባልታ የሚያመጣላችሁ፣ ወሬ የሚያመጣላቸው፣ የማይጠቅማችሁ ሰው ራቁ ራቁ ከስልካችሁ አስወግዳችሁ። ስራችሁ ነው የሚያዋጣችሁ። ስራ ሲኖርሽ፣ ገንዘብ ሲኖር፣ ስኬታማ ስትሆኝ፣ ጠንካራ ሴት ስትሆኝ፣ ሰው በራሱ ጊዜ ይመጣል። ተመሳሳይ ሁኔታ እንዳንቺ ጀግና ሰው፣ ጠንካራ ሰው፣ ስራውን የሚወድ ሰው፣ ስራውን የሚያከብር ሰው፣ ስኬታማ ሰው ወዳንቺ ይመጣል ማለት ነው። ግን ስራሽን ሳታከብሪ መቼ ነው ስኬተኛ ብትሆኝ? አንድ ሰው ስራውን ካላከበረ ስኬታማ ሊሆን አይችልም። ሀቂቃተን ነው ምላቸው። እንኳን እኔ የመዳን ቤት ተውና፣ አሁን እኔ ዩቱብ አለኝ፣ ዩቱበር ነኝ ግን ዩቱበር ሆኝም በትርፍ ሰዓቴ ነው የምሰራው። የራሳችሁ ነገር በራሳችሁ ሰዓት ነው መስራት ያለባችሁ። ኦኬ ሰዓት ልሰርቁ ትችላላችሁ፣ ከመዳም ምናምን። ግን በዚህ ደረጃ ተኝታችሁ አይደለም ያ ሰው ከምትጀነጅኑ ተነስታችሁ ወይ ቲክታክ አካውንት ከፍታችሁ፣ ወይም ደግሞ ዩቱብ ከፍታችሁ ስሩበት። ኦኬ በወር በዩቱብ አስር ሺ ብር ብታገኝ የዶክተር ደሞዝ ነው። የኢትዮጵያ የዶክተር ደሞዝ ነው ማለት ነው። የምሬን ነው የማንም ፊት ሳይገርፍሽ በዛሬው ሰዓት ቤትሽ ቁጭ ብለሽ ዩቱብ ሰርተሽ አስር ሺ ብር ካገኘሽ አንቺ ጀግናና ጠንካራ ሴት ነሽ። ልንገርሽ አሁን ዛሬ ጊዜሽን የሚበላሽ ማታ ማታ ጊዜሽን የሚጠባብሽ ሰውዬ ወላሂ ስኬታማ ሲሆን ትቶሽ ይሄዳል፣ ዞር ብሎ አይሽም። ወንድ ልጅ ማለት ነው ኪሱ ሲሞላና ሲያገኝ የመጀመሪያ ከአጠገቡ የሚያስወግዳቸው ሰዎች አንዱ ትላንትና ከራሱ ጋር የነበረች ሴት በችግሩ ጊዜ የነበረች ስኬታማን ሴት ከራሱ ማስወገድና ማረቅ ነው። ሶ ከሀገር እስከወጣችሁ ድረስ እናንተ ጠንካራ መሆን አለባችሁ። ጠንካራ ጥንክርክርክርክር ብላችሁ ስራችሁን መስራት አለባችሁ። ገብታችኋል አይደለም እና ይህን ይመስላል ምክር ያው ምክር ከራሴ ይጀምራል ምናምን አትበሉኝ። እኔ እንደምንም ሆኜ እንግዲህ ለራሴ ኑሮ እየኖርኩ ነው። እኔ እኔ የምኖረውን እኔ አሁን በራሴ ውስጥ በስራዬ ውስጥ ባለባበሴ ውስጥ አሁን ባለሁበት ውስጥ በሁሉም ደስተኛ ነኝ። ባይዘወይ ወላ እውነት ይህን ነው ምላችሁ። የለበሰው ሁሉ ደስተኛ አይደለም። የለበሰው ሁሉ ደስተኛ አይደለም በፍጹም ኦኬ። እኔ ግን እንደዚህ ዩኒፎርም ለብሼ ይችን ጥቁር ሻርብ ለብሼ እዛ ጋር ህጣን እየጨሰ ነው ምናምን በጣም ደስተኛ ነኝ ልንገራችሁ ማለት ነው። በጣም በሰው ቤት ኩሽና በሰው ኩሽና ውስጥ ነው ያለው፣ ደስተኛ ነኝ። ዩኖ እና ይሄን ይመስላል። ለነበረን ቆታ እጅግ በጣም አድርጌ አመሰግናችኋለሁ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ባይ